ጀነት ከገቡ በኋላ አማኞች ጀነት ከገቡ በኋላ አምላካቸው አላህ እንዲህ ሲሉ ያናግራቸዋል። እናንተ የጀነት ሰዎች ሆይ፣ ባሪያዎች ሆይ ብሎ ይጠራቸዋል። ህል አዚድኩም ሸይአን ህልትሪዱናን አዚድኩም ሸይአ ከጀነት ጸጋ ሌላ ተጨማሪ ጸጋ እንድጨምርላችሁ ትፈልጋላችሁ ብሎ ይጠይቃቸዋል። የጀነት ሰዎችም እንዲህ ሲሉ ይመልሳሉ። ለትንሳኤ በሚቀረብ ጊዜ ሴቶች ይበዛሉ አሉ ነቢያችን መሐመድ። ወንዶች ደግሞ ያንሳሉ አሉ ሐዲስ ላይ ምን አሉ። ልክ እንደዚያ ብለው ከመለሱ በኋላ የጀነት ሰዎች አምላካቸው አላህ በርሱና በእነርሱ በጀነት ሰዎች መካከል ያለውን ግርዶሽ ግልጥ ያደርግላቸዋል። ይመለከቱታል። ወላሂ አሉ ነቢያችን መሐመድ። ልብ በሩ። የጀነት ሰዎች ጀነት ውስጥ ገብተው ካገኙት ጸጋ ሁሉ የበለጥ የአላህን ፊት እንደማየት ትልቅ አላህ ፊቱ ምን ይመስላል? ቁርአን ላይ ተጽፏል ወይ? አምላካችን አላህ የተንሳይከ፣ ከቀብራችን ተነስተን ገነት ስንገባ ነው የምናየው። የሰው ልጆች እዚህ አለም በተፈጠሩበት አፈጣጠር ሁኔታቸው ላይ እርሱን ለማየት ብቃት የላቸውም። ሙሴ ጌታውን አምላኩን አላህን ለማየት ጠይቆ ነበር። ወለማ ጃአ ሙሳ ሊሚቃቲና ቃለ ረቢ አሪኒ አንዙር ኢለይክ ወከለመሁ ረቡ ሙሳ ቃለ ረቢ አሪኒ አንዙር ኢለይከ። ጌታዬ ሆይ አንተን አንዴ ለመልከትህ ልየህ እስኪ ብሎ ጠየቀ ሙሴ። ቃለ ለን ተራኒ ሙሴ ሆይ እኔን ማየት አትችልም አሁን አለው። ለምንድን ነው አሁን እኔን ማየት አትችልም? አሁን የፈጠርኩብህ ያፈጣጠር ሁኔታ ደካማ ነህ፣ እኔን እንድታይ የሚያስችልህ ችሎታ አድርጌ አልፈጠርኩም አለው። ወላኪን አንዙር ዕምራን የኢሳ አያት ነው ወይ? አዎ ዕምራን የኢሳ አያት ነው። የኢየሱስ አያቱ ደግሞ ማን ትባላለች? ሀና ትባላለች፣ የመርየም እናት ማለት ነው። እኔን ዛሬ ማየት አትችልም አለው። ለተሰንሰ የቂያማ ግን ከቀብራቸው ተቀስቅሰው ሙስሊሞች ጀነት በሚገቡ ጊዜ አምላካቸውን አላህን ያዩታል። አምላካችን አላህ ምን ይላል ቁርአን ላይ? ውጁህ የውበይዲን ናዚራ ኢላ ረቢሃ ናዚራ አለ። የዚያኔ የገነት ሰዎች ፊት ታበራለች አለ። ወደ ጌታዋም ትመለከታለች አለ። ወደ ጌታቸው ይመለከታሉ አለ። ስለዚህ ይህ ነው وجوه يومئذ ناضرة إلى ربها ناظرة

የጀነት ሰዎች ጀነት ከገቡ በኋላ ከዚያ በኋላ ነው አምላካቸውን አላህን የሚያዩት። በሚያዩት ጊዜ ጀነት ውስጥ ያዩትን ጸጋ ሁሉ ይረሳሉ። የአምላካችን አላህ ውበት ጀነት ውስጥ ገብታችሁ ከምታገኙት ጸጋ ሁሉ በላይ እርካታና ደስታን ይሰጣችኋል። ከምንም ነገር በላይ ያምራል። አምላካቸው አላህ ግልጽ ነው አይደለም? ይህ ነው አለምን እኔን አታይኝ የሚያለው ነገርኳቸው። ሙሴን አታይኝ የሚያለው አሁን እኔን የምታይበት የሚያስችልህ ጉልበት ሰጥቼ አልፈጠርኩህም፣ ተቀማ ነህ አለው። ነገር ግን የቂያማ ቀን የትንሣኤ ቀን የሰው ልጆች ጀነት ሲገቡ ሙሉ ፓወርና ጉልበት ይሰጣሉ አላህን ለማየት የሚያስችላቸው፣ ከዚያም ይመለከቱታል። ነቢያችን ሙሐመድ ሰለላሁ አለይሂ ወሰለም ወደ ሰማይ አድርገዋል፣ ወደ ሰባቱ ሰማይ አምላካቸው ከአላህ ዘንድ ቀጥታ ሂደው ሶላትን ያመጡት ከዚያ ነው። ሶላትን እንዲሰግዱ የታዘዙት ከዚያ ነው። ሶላት እንድታዘዙ ሶላትን ይውላችሁ አምላካችን አላህ እያንዳንዱን ስላማዊ ትእዛዞች ሲያዘ ለነቢያችን ሙሐመድ ስለ ላ ሰለም መልአኩ ጅብሪልን እየላከ ነው ያዘዛቸው። ሙሐመድን እንዲህ ብለ ዘዘው ሙሐመድ እንዲህ ብለ አድርሰለት እያለ አምላካችን አላህ መልአኩን ጅብሪልን ይልከዋል። ከዚያ መልአኩ ጅብሪል ለነብያችን ሙሐመድ ያደርሳል። ሶላትን ግን ነቢዩ ሙሐመድን ራሱኑ ይዘኸውና ወደዚህ ብሎ ላከው መልአኩን ጅብሪልን። ከዚያም ነቢዩ ሙሐመድን ወደ ሰማይ ይዟቸው ሄደ፣ እንዲያረጉ አደረጋቸው እዚያም አምላካችን አላህ ስብሓነ ተዓላ ዘንድ ቀጥታ ሄዱ ነቢያችን። በነቢያችን እና በአላህ መካከል ግርዶች ነበር የነበረው። ወደ ሰማይ ሄደው አድርገው ማለት ነው። ገብታችኋል አይደለ? ኢየሱስ አድርገዋል፣ እስከ ሁለተኛው ሰማይ ድረስ። ነቢይ ሙሐመድ ደግሞ እስከ ሰባተኛው ሰማይ ድረስ አልፈው ሁሉ አድርገዋል፣ እዛ ሂተዋል። እኛ ግን ስላረጉ ጌታ ናቸው አንልም። ማድረግ ጌትነትን አያሳይም። ኢየሱስ ስላረገ ጌታ ነው ሊሏችሁ ይችላሉ። ነገር ግን ማድረግ ጌትነት አይደለም። ማድረግ ጌትነት ቢሆን ኑሮ ከኢየሱስ በላይ ያደረጉት ነቢዩ መሐመድ ናቸው እና መልካቸው ነበር። ነገር ግን ይሄ የአምላክነት መለኪ አይደለም። ግልጽ ነው አይደለም? እንዲያደርግ ያደረገው ኢየሱስን አምላካችን አላህ ነው፣ ከአይሁዲዎች ግድያ ሊያጸዳው ፈልጎ ልክ እንዲሁ ነቢዩ መሐመድን ወደ ሰባተኛው ሰማይ እንዲያደረጉ ያደረጋቸው አምላካችን አላህ ነው። ገብቷችኋል አይደለም? ይህ ነው አንድ አጠቃላይ ለሄድላችሁ ነቢዩ ሙሐመድ እስከ ሰባተኛው ሰማይ ድረስ ሄደው ከአላህ ጋር ቀጥታ በግርዶሽ ጋርደዋል ብቻ ተከልለው ተነጋግረዋል። ገብታችኋል አይደለ ልብ በሉ። አላህ ሱብሓነሁ ወተዓላ በነቢዩ ሙሐመድ እና በእርሱ መካከል ግርዶሽ ብቻ ነው የቀረው። ሰባቱን ሰማይ አቆራርጠው ሂደው ማለት ነው። ከዚያ በኋላ ነው ሶላትን እየታዘዙ እኮ ልነግራቸው ነው። አላህን አይተዋል ወይ ለሚለው ልመጣላ ነው። ነቢዩ መሐመድ ወሰባተኛው ሰማይ ደርሽ የመጣኝ ሲሉ ሰሃቦች ጠይቀዋቸው ነበር። አራአይተ ረበከ ያ መሐመድ አሏቸው። መሐመድ ሆይ ጌታህን አላህን አይተዋል ወይ ብለው ሲጠይቋቸው ምን አሉ ነቢያችን? ሰለላሁ ዐለይሂ ወሰለም አና አራሁ፣ እንዴት ብዬ አየዋለሁኝ? ወሒጃቡሁን ኑር። ልክ ሙሳን አምላካችን አላህ እንዳለው ሙሴን ማለት ነው። አሁን ልታየኛ አትችልም እንዳለው እንዴት ብዬ ላየው እችላለሁኝ አሉና፣ ምን አሉ? ወሒጃቡሁን ኑር ለው ከሸፈሁ

አለምን ሁሉ ያቀጥላት ነበር እንዲህ ቢገልጠው ኑሮ ማለት ነው። ያንን ለማየት የሚያስችለን ጉልበት የለንም። ምሳሌ ልስጣችሁ። አይደለም አምላካችሁን አላህን ማለት ነው። አንድ የፈጠራትን ፍጥረት ፀሐይ የምትባለዋን እስኪ ሰባት ሰዓት ላይ ውጡና ቀጥ ብላችሁ ለአንድ ሰዓት ያክል ተመልከቱ ትችላላችሁ? በፍጹም አትችሉም። እቺ አንድ ፍጥረታቱ እንዲህ ኃይላችንን ተፈታትና ደካማ ካደረገችን የአምላካችሁን ያንን ብርሃን ብትም ለከቱ ምልት ሆኖ ነው። ስለዚህ አትችሉም ማለት ነው። ሙሴንም ለዚያ ነው ብታይ ይችላል ትችልም አሁን አለው ከታች አለ አይደለ። ነገር ግን የቂያማ ቀን እኛ ራሳችን ብርሃን ይሆናል ፊታችን ምን፣ አላምላካችሁ አለ ወጁ ሁ የውም ኢዚ ናዚር አለ። ፊቶች የዛኔ የገነት ሰዎች ፊት ታበራለች የዛኔ አለ ኢላ ረቢሃ ናዚራ ወደ ጌታም ትመለከታለች አለ። የጀነት ሰዎች ጌታቸውን ይመለከታሉ የዛኔ ብሎ ተናገረ።

ከገሃነም ሳት ነፃ አላወጣህን? ነመነ ይላሉ። ከዚህ የበለጠ ምን ጸጋ አለ? ምን አይነት ጭማሪ እንፈልጋለን ከዚህ በላይ ብለው ይናገራሉ። ሁሉን አግኝተናል፣ ሁሉን አስደስቶናል።

ልክ እንደዚያ ብለው ከመለሱ በኋላ የጀነት ሰዎች አምላካቸው አላህ በእርሱና በእነርሱ በጀነት ሰዎች መካከል ያለውን ግርዶሽ ግልጥ ያደርግላቸዋል፣ ይመለከቱታል። ወላሂ አሉ ነቢያችን መሐመድ። ልብ በሉ የጀነት ሰዎች ጀነት ውስጥ ገብተው ካገኙት ጸጋ ሁሉ የበለጥ የአላህን ፊት እንደማየት ትልቅ ጸጋ አላገኙም ይላሉ። ጀነት ውስጥ ስትገባ በርካታ ጸጋ ታገኛለህ። ለሁም ፊሃ ማተሽተሂህ ልአንፉስ ነፍስ የምትፈልገው ጸጋ ሁሉ ይገኛል ጀነት ውስጥ አለ ሁሉ ነገር አለ ጀነት ውስጥ ነገር ግን ያን ሁሉ ደስታና ስልጣን ሁሉን ነገር አግኝቻለሁ ብለህ ተደስተህ እንትን እንዳልክ የአላህን ፊት ስታይ ደግሞ ጀነት ውስጥ ካገኘኸው ጸጋ ሁሉ በላይ የሚያስደስትህ ጌታህን መመልከት ነው ወላሂ ምን ይላል አንድ አሊም እንደማ የረውነ አላህ ዐዘወጀል ልጀና ፈየንሰውነ የጀነት ሰዎች አላህን በሚያዩ ጊዜ ጀነት ውስጥ ያዩትን ጸጋ ሁሉ ይረሳሉ፣ አለ ያስረሳል። ስብሓንላህ። ውብ የሆኑ ነገራቶችን ሁሉ የፈጠረ አምላክህ፣ የውብ ነገራቶች ሁሉ አምላክህ ውበቱ ምን ያክል ሊሆን ነው? ሁሉን ነገር የሚያስረሳ የሆነ ውብ የሆነ አምላክ ነው። አንድ ጊዜ ብቻ ነው የሚያዩት? ሁሌ ያዩታል። ስብሓንላህ፣ ሁሌ ያዩታል። ያ አህልልጀና ይላል አምላካችን አላ ሁሉዱን ፈላ መውት እናንተ የጀነት ሰዎች ሆይ ከዚህ በኋላ ጀነት ውስጥ ዘውታሪዎች ናችሁ ሞት የሚባል ያገኛችሁም። የዚያኔ ደስታቸው ይረጋገጥላቸዋል። ከዩ በኋላ ጀነትን፣ ያንን እንደማይሞቱ ሲነገራቸው ከምንም በላይ ይደሰታሉ። ወይ አህል ናር፣ ለእሳት ሰዎችም እንዲህ ይባላል። እናንተ የእሳት ሰዎች ሆይ ክሉ ዶንፈላ መውት

ከዚህ በኋላ እንዳተገባ ተብለው እስከሚያገቡበት ድረስ አግብተዋል። እስከ አራት ድረስ ለማንኛውም ሙስሊም ተፈቅዶለታል። ይህ ግን የተፈቀደው አንደኛ፣ ሰውየው ችሎታ ሊኖረው ይገባል፣ የማስተዳደር አቅሙ ሊኖረው ይገባል። ሁለተኛ፣ ፍትሃዊ ሊሆን ይገባል፣ በሚያገባቸው ሚስቶች መካከል። የማስተዳደር ብቃቱ ሀብት ኑሮት፣ ፍትሃዊ መሆን የማይችል ከሆነ መግባት አይፈቀድለትም። እንዲሁም ደግሞ ፍትሃዊ ሆኑ ገንዘብ ግን የለውም፣ ይሄ ሰው ማግባት አይፈቀድለትም። ልብ በሉ፣ አምላካችን አላህ እስከ አራት ማግባትን ከፈቀደ በኋላ ምን አለ? ፈንኪሑም አጣበለኩ ሚን ኒሳ መትና ወላተ ወሩባዕ፣ ሁለት ሶስት አራት ድረስ አግቡ ካለ በኋላ ፈኢልክፍቱ መላ ተዕዚሉ ፈዋሒደትን፣ ፍትሃዊ መሆን የማትችሉ ከሆናችሁ ወይንም ፍትህ መስራትን እንደም ከፈራችሁ ፍትሀን ሰራም ብላችሁ አንዲት ብቻ አግቡ ብሎ ተናገረ። ይሄን ልታውቁ ይገባል። ሁለተኛ፣ ሌላው ነገር ለምንድን ነው እስከ አራት የተፈቀደው? አንዳንዶቹ የሌላ እምነት ተከታዮች ይሄን ነገር ሴቶችን የመጨቆን አስመስለው ይቀርጹታል። እስልምና ሴቶችን በቃ በድሏል ብለው ወላሂ፣ ይሄ ነገር የተደነገገው ለሴቶች ሲባል ነው። ለሴቶች ትልቅ ክብር ስላለው ነው እስልምና። ለምን ብላችሁ ጠይቁ። ለምን መልካም እስከ አራት የተፈቀደው

ተክሰሩ ኒሳ ሴቶች ይበዛሉ ወንዶች ደግሞ ያንሳሉ ብለው ተናገሩ። የዛኔ ምን መሆን አለበት? እሺ አንድ ወንድ ለአምሳ ሴት ለአግባቢ እስከሚበቃ ድረስ ይደርሳሉ። ሴቶች ከመብዛታቸው የተነሳ አሉ ነቢያችን ስለ ላ ሌ ሰለም። አምሳ ሴት ያግባ ለማለት አይደለም፣ ቢመደቡ ኑሩ አሉ። ሀታ የኩን ረጅል ልዋሒድ ሊከምሲን አምራ አሉ ነቢያችን ስለ ላ ሌ ሰለም አንድ ወንድ ለአምሳ ሴት እስኪበቃ ድረስ አሉ። እንደዚህ ይህን ያክል ይበዛሉ ሴቶች። ታዲያ ይሄ ነገር የሚበዛ ከሆነ በዚች በኡማ ላይ ሴቶች ዝሙት ላይ መውደቅ አለባቸው። መልሱልኝ። ይሄንን ስሜት አላቸው እንደ ማንኛውም ሰው። እሺ፣ እንደዚህ የሚበዙ ከሆነ ዝሙት ላይ መውደቅ አለባቸው። ዝሙት ላይ ከወደቁ አላህ ቂያማ ቀል ሊጠይቃቸው ነው። ከባድ ቅጣት ሊያዘጋጅቶላቸዋል። ነገር ግን እዛ ላይ እንዳይሆን ምን ደነገገ አምላካችን አላህ። እስከ አራት ድረስ ማግባትን ለዚህ ሲባል ፈቀደ፣ ዝሙት ላይ እንዳይወድቁ ገብታችኋል አይደለም? በስነ ስርዓት ሰውየው ያገባል። እንደዚህ በዚህ ሁኔታ ትሰተራለች ሴት ልጅ ማለት ነው። ለዚህ ነው አላህ ሱብሐነሁ ወተዓላ የፈቀደው፣ እነርሱን ከዝሙት ሊጠብቃቸው ሊታደጋቸው ፈልጎ ይሄን ነገር እንትናለ እና ይህ ነው። በእስልምና ደግሞ ዝሙት ከባድ ነው። አንድ አግብቼ ሌላ ጋር እንዲህ እንትንላለሁ ምናምን ምናምን ዝሙት ከባድ ኃጢያት ነው። ገብታችኋል። ይህን ቅጣት ደግሞ ሴቶች አማኝ ሴቶች ከሆኑ በፍጹም አይቀርቡትም፣ ይሄንን ኃጢያት ዝሙትን ማለት ነው። ስለዚህ ስሜታቸው እየተጎዱ እሺ፣ በቃ አንድ ሰው አንድ ነው እና ማግባት ያለበት በቃ እንዳያገቡ ተብሎ ቢቆዩ ይህ ሁሉ ሴቶች ምን ሊሆኑ ነው? በስሜት ሊጎዱ ነው። ማንኛውም ሰው ስሜት አለው። እንዲሁም ደግሞ ዝሙት ላይ ካልሆነ ደግሞ ይወድቃሉ። ለምን አንዳንድ ወንድ አንዳንድ ሴት አግብ ከሆነ የተባለው ገብታችኋል አይደለ? ስለዚህ እነዚህ አራት እንዲያገባ የተደረገው ከዚህ አንጻር ነው። አምላካችን አላህ ሴት ባሪያዎቹን ከዝሙት ለመጠበቅ ሲል የደነገገላቸው ድንጋጌ ነው። ይሄን ይመስላል ነው ና ላ ወመላእከተሁ ዩሰሉነ አለነቢይ ያ አዩሃለዚነ አመኑ ሰሉ አለይህ ወሰሊሙ ተስሊማ። ባለፈውም ነግሬያችኋለሁ ነቢይ ሙሐመድ ብዙ ሚስቶችን አግብቷል እያሉ የሌላ እምነት ተከታዮች እስልምናን መተቸት ይፈልጋሉ። ነቢይ ሙሐመድን መስደብና መንቋሾሽ በነዚህ የተጀመረ አይደለም። በአሁኑ ጊዜ የሌላ እምነት ተከታዮች ቀደምቶቹ ጀምረው እራሱ ነቢይ መሐመድን ከህዝቡ ዘንድ ባራከ ሲፈልጉ ነበረ። ከቀደምቶቹ ጀምረው ይህ አድሳቸው አይደለም። ግን ልመልስላችሁ፣ ለምንድን ነው ነቢዩ መሐመድ እነዚያን ሁሉ ሴቶች ያገቡት? ገብታቸዋል አይደል? ልብ ብላችሁ ስሙ። ነቢይ መሐመድ እነዚያን ሁሉ ሴቶች ያገቡት ምን አይነት ሴቶች ናቸው የሚለውን መጀመሪያ እወቁ። የልጅ እናቶች ናቸው፣ የልጅ እናቶች አብዛኞቹ። እንዲሁም አግብተው እየተፈቱ ምናምን ገብታቸዋል አይደለ? አንዲት ብቻ ነች ልጃገረል ያገባት ነቢያችን መሐመድ ሰለላሁ ላ ሰለም። ሌሎቹ ግን ምንድን ናቸው? የልጅ እናቶች፣ ህጻናት አሳዳጊዎች፣ ምናምን ናቸው። ታዲያ ለምን ይመስላቸዋል? እነዚህ ሴቶች ባሎቻቸው ይሞቱባቸዋል፣ በጂሃድ ምክንያት፣ በአንዳንድ ጉዳይ ምክንያት። ይዚያን የት ይወድቃሉ? ህጻናት አላቸው። ማን ያስተዳድርላቸው? እነዚህ ሴቶች ባሎቻቸው በሞቱባቸው ምክንያት ልቦቻቸው ይጎዳሉ ልባቸው ይጎዳሉ። ማን ያጽናናቸው? ነቢያችንን አላህ ስብሐነሁ ወተዓላ እነዚህን ሴቶች ለማጽናናት ሲባልና ልጆቻቸውንም ሊያሳድጉላቸው ዘንድ ሲባል ከእነርሱ ኒካህ ዘንድ እንዲቀመጡ አደረገ አገባቸው። በዚህ ምክንያት እንጂ እንደኛ እንደምናስበው ሴት እየቀያየሩ ያንን ሁሉ እንትን ለማለት ፈጽሞ እንዳይመስላችሁ። ያንን ላድርግ ቢሉ ነቢይ ናቸው እንደ ማንኛውም ሰው ክብረ ንጽህና ያላትን ሁሉ እንትን እያሉ ማግባት ይችሉ ነበር። ነገር ግን ያደለም። አላማው እነዚያን ሴቶች ማጽናናትና ልጆቻቸውን በስነ ስርዓት ቢያሳድጉላቸው ዘንድ ነቢያችንን ማሳደጉላቸው፣ ገብታችኋል አይደለ? ከዚህ አንጻር እንጂ ሌላ እኛ እንደምናስበው አይደለም ማለት ነው።